ጥያቄ ሴት ልጅ ሚዲያ ላይ መውጣት በሸሪዓ እንዴት ይታያል? ከወጣችስ በምን አይነት መልኩ መሆን አለበት? ለምሳሌ ዩቲዩብ መስራት አላማው ገንዘብ ማግኘት ሲሆን ጥሩ ነገር ነው የማስተላልፈው ከማለት የተነሳ ሚዲያ ላይ መውጣት እንዴት ነው ቢያብራሩልኝ የሚል ጥያቄ። ይህ አይመከርም። አላህ ተባረከ ወተዓላ ሴትን ልጅ ወቀርነ ፊ ብዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት ልኡላ ወአቂምነ አሶላት ወአቲነ ዘካተ ወአጢዕና ላህ ወረሱለሁ ብለዋቸዋል። ሴቶች ሆይ እቤታችሁ እስጥርጉ ታትገላለጡ፣ ሶላታችሁን በአግባቡ ስገዱ፣ ዘካችሁን ስጡ፣ አላህና መልእክተኛውን ታዘዙ ብሏል። ሴት ልጅ ቤት ትቀመጥ የተባለው ከወንድ ዓይን እንድትርቅ ነው፣ ወንድ እንዳያየት ወንድ እንዳታይነው ሚዲያ ላይ ትውጣ ከተባለ ዓለም ላይ ያሉ ጥሮችም መጥፎዎችም ዘመዶችም ባዕዶችም ያዩታል። ሴት ልጅ ሕጃብ ያለበሰ ሰውነቷ እንደሚፈትነው ሁሉ ድምጿም ሊፈትን ይችላል። ሕጃብ የለበሰ ሰውነቷም ጭምር ሊፈትን ይችላል። ኢላ ማባህረ ሚንሃ የሚለውን ሲፈስሩ ለብሳም ሳለ እንቅስቃሴ በምታደርግበት ጊዜ ሊታይ የሚችል የሰውነት ቅርጿ ብሏል። የሴት ልጅ ሒጃቡዋ ሁለት ዓይነትም መልክን የሚሰትር የሚሸፍን ሒጃብ አለ። አጠቃላይ ማንነቷን ምንነቷን የሚሸፍን ሒጃብ አለ። መልክ መሸፈኛው ሒጃብ የጨርቅ ሒጃብ ነው። እራስን ምንነቷን የምትሸፈንበት ደግሞ የቤት ሒጃብ ነው። ሁለቱንም ሒጃቦች ልታደርግ ይገባታል። ወቀርነፊ ብዩቲኩን የሚለው ራሷን የምትሰተሩበት ሒጃቧ ነው። ቤት ቁጭ በይ ለሶላት እንኳ መስጂድ ከመሄድ ያውም የነብዩ መስጂድ ሄዶ ከመስገድ ቤቷ ውስጥ መስገድ እንደሚሻል ነብዩ ሰላተ ሰላም ተናግረዋል። ይህ የሆነው የሴት ልጅ መውጣት፣ ከወንድ ጋር መገናኘት፣ መተያየት ፈተናው የከፋ ስለሆነው ቡኻሪና ሙስልም በዘገቡት ሐዲት ማ ተረክቱ ባዕዲ ፊትነተን አደርረ ዐላ ሪጃል ሚነ ኒሳእ ብለዋል። ነቢያ ሰላቱ ወሰላም ለወንዶች ከሴቶች የበለጠ ፈታኝ የሚባል ነገር የለም ብላል። ወንዶችን ማበላሻ፣ ከዲን ማራቅያ፣ ቀልብ ማድረቂያ መንገድ ሴቶች እንደሆኑ ያወቁ የእስላም የአኽላቅ ጠላቶችም ሴትን ባገኙት አጋጣሚ ሁሉ ከወንድ ጋር እንድትቀላቀል፣ ሕጃቧን እንድትተው ሐያ እንድታጣ አደርገዋል። ሚዲያ ላይ እንድትሳተፍም ያደረጉት እነሱ ናቸው። የሚታየው፣ የሚሰማውም፣ የሚነበበው ሚዲያ ላይ አይሻ ረድየላሁ ዐንሃ ወንዶችን ታስተምር ነበር አይደል እንደ እያሉ ጥያቄ ያነሳሉ። አልፎም ይከራከራል አይሻ ረድየላሁ ዐንሃ ወንዶች መሃል በወንበር ላይ ቁጭ ብላ አነበረም ታስተምር የነበረው እቤቷ፣ ቁጭ ብላ አንዳንድ ሰሐቦች የመጡ ነበር ፈትዋ የሚጠይቁት ያልገባቸውን፣ እነሱም አያውቁትን ከነቢይ ቅርብ ከመሆኑ አንጻር የምታውቀውን ነበር የሚጠይቁት እንጂ ለወንዶችም ይሁን ለሴቶች ቋሚ ፕሮግራም ይዛ የሄደች ይወጣች ነበረ ነበር የምታስተምር ነሐም። ሴት ልጅ ባለችበት ቤቷ ውስጥ ሆና የሴቶች መስጅድ ውስጥ ሆና የሴቶች መድረሳ ላይ ሆና ያውም ይሄም ሳይበዛ ሴቶችን ልታስተምር ትችላለች። አማ ወንዱም ሴቱም ካፍሩም ፋጅሩም የሚያየው ሚዲያ ላይ ወጥታ ሒጃቧን እንኳ አድርጋ ቢሆን ልታስተምር አይገባም። ይህ የወንዶች ሥራ ነው። አላህ ተባረክ ወተዓላ የሴት ነቢይ ያላከበት አንዱ ምክንያትም ይሄ ዲናችን ማንኛውም ፊትና የሚያመጣን ነገር በሩን እንድንዘጋ አስቀድሞ አዞነ። ሴቶች ወይ ስትነጋገሩ ድምፃችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ይከጅላል። ስትራመዱም ጫማችሁን አታስጭሁ፣ ኢላ ገይረ ዛሊክ በሏል አላህ ተባረክ ወተዓላ። ስትራመድ ጫማዋን እንዳታስችው ተከልክላ ሳለ ሚዲያ ላይ ወጥታ እየሳቀች እያሳቀች ትናገር ብሎ ሸሪዓ ይፈቅዳል ማለት በጣም ከባድ ሴቶችን ዕቃ ሲጠይቋቸው ከመጋረጃ በስተጀርባ ጠይቋቸው እያለ አላህ ተባረከ ወተዓላ ሚዲያ ላይ ወታ ምናልባትም እጆቿ እየታዩ ጭራሽ ሁሉ ፊቷን ሳሸፍን ተኳኩላ ተውባ ሁሉ ታስተምር ወይም ስለ ዱንያ ትናገር ትንግድ በጭራሽ አይባል። ሰርቶ ያስተዳድራት ከሌለ በአግባቡ ራሷን ሰትራ ሱቅ ከፍታ